ሰላም ጠና ይስጥለን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን፣ እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩትዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም የተለያዩ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ወደ እናንተ የምናደርስ ነው የሚሆነው ትልልቆቹን እንግዲህ፣ በተለይ ዛሬ የአውሮፓ ቻምፒየንስ ሊግ ትልልቅ ጨዋታዎች ዛሬ ሁለት ጨዋታዎች ይደረጋሉ። በኤምሬትስ ስቴዲየም ና በአሊያን ዛሬና የሚደረጉ ሁለት ወሳኝ ጨዋታዎች ያሉ በአውሮፓ ቻምፒየንስ ሊግ እጅግ በርካቶች በጉጉት የሚጠብቋቸው ስለ እነዚህ ጨዋታዎች በስፋት ወደ እናንተ ማድረሳችንን ዛሬን እንቀጥላለን። ከዛ በተጨማሪ ግን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱንም ወደ እናንተ ማድረሳችንን እንቀጥላለን። እንዲሁ ደግሞ የኢትዮጵያ ፕሪምየር ሊግ ሁለት ጨዋታዎችም ትናንትና ተደርገዋል። እነሱንም እናያነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ፏድ ባሩ ፕሮግራሙን እየመራው ከናንተ ጋር ቆይታን የምናደርግ ነው የሚሆነው። የአውሮፓ ቻምፒየንስ ሊግ እጅግ ተጠባቂ ጨዋታዎች ዛሬ ይደረጋሉ። በኤምሬትስ ስቴዲየም አርሰናል ከሪያል ማድሪድ ጋር፣ ባየር ሚኒክ ከኢንተር ሚላን ጋር ደግሞ በአሊያን ዛሬና ዛሬ ጨዋታቸውን የሚያደርጉ ይሆናል። ከነዚህ ጨዋታዎች ጋር በስፋት እናነሳለን። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁ ይቆዩ። የኢትዮጵያ ፕሪሚየር ሊግን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትናንትና ፋሲል ከነማ ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር ፋሲል ከነማ ከቅዱስ ጊዮርጊስ ጋር ያደረጉትን ጨዋታ ሁለት ለአንድ በሆነ ውጤት ነው ማሸነፍ የቻለው። የፋሲል ከነማ የማሸነፊያ ግቦች ጌታነህ ከበደ ከመረብ ጋር ሲያሳረፍ፣ አብርሃም ጌታቸው ደግሞ ለቅዱስ ጊዮርጊስ ቀሪውን አንድ ጎል ወይም ደግሞ የማስተዛዘኛውን ከሽንፈት ያልታደጉበትን ጎል ማስቆጠር የቻለ ተጫዋች ነው። ቅዱስ ጊዮርጊሶች ያለፉትን ሰባት ጨዋታዎች ማሸነፍ አልቻሉም። በአራቱ ሲሸነፉ፣ በሶስቱ ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። የትናንትናውን ጨዋታ ማሸነፍ ያልቻሉበትን አጋጣሚ ነው እንዲሁ የተመለከት ነው። ሌላኛው እንግዲህ ፋሲል ከነማ ትናንትና ማሸነፉን ተከትሎ ነጥቡን 33 በማድረስ በሊጉ የደረጃ ሰንጠረዥ አምስተኛ ደረጃ ላይ መቀመጥ ችሏል። ቅዱስ ጊዮርጊስ በአንጻሩ በ31 ነጥቦች 9ኛ ደረጃ ላይ ነው የተቀመጠው። በቀጣይ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ጋር ጨዋታውን ሲያደርግ፣ ፋሲል ከነማ በአንጻሩ ከኢትዮጵያ ቡና ጋር ነው ጨዋታውን የሚያደርገው። በኢትዮጵያ ፕሪምየር ሊግ ሌላኛው 24ተኛ ሳምንት መርሃ ግብር ደግሞ ኢትዮጵያ መድን ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረጉት ጨዋታ አንድ አቻ በሆኑ ውጤት ተጠናቋል። እነዚህ ሁለት ቡድኖች የተለያየ ክንፍ ላይ የሚገኙ ናቸው። ኢትዮጵያ መድን ሊጉን እየመራ የሚገኝ ቡድን ነው። በአንጻሩ ወልዋሎ አዲግራት ዩኒቨርሲቲ የሊጉ መጨረሻ ላይ የሚገኝ ቡድን ነው። ትናንትና ጨዋታቸውን አንድ ለአንድ አጠናቀዋል። የወልዋሎ አዲግራት ዩኒቨርሲቲን ግብ ፉአድ አዚዝ ሲያስቆጠር፣ የኢትዮጵያ መድንን ያቻነት ግብ ደግሞ ቃሲም ረዛቅ ግቡን እንግዲህ ከመረብ ጋር ያሳረፈም ተጫዋች እንደሆነ ነው የተመለከትነው። የሊጉ መሪ ኢትዮጵያ መድን ከሶስት ተከታታይ ድሎች በኋላ ነው ትላንትና ነጥብ የጣለው። በዚህም አርባ አምስት ነጥቦችን በመሰብሰብ አንደኝነቱን አስቀጥሏል። ኢትዮጵያ መድን ወልዋላ ዴግራት ዩኒቨርሲቲ በአንጻሩ በ10 ነጥቦች 18ኛ ደረጃ ላይ ተቀምጠዋል። ወልዋላ ዴግራት ዩኒቨርሲቲ ከስሁል ሽራ፣ ኢትዮጵያ መድን ከአዳማ ከተማ በቀጣይ በ25ኛው ሳምንት የሚያደርጉት መርሃ ግብር ነው ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እና ምራ ዛሬ የአውሮፓ ቻምፒየንስ ሊግ ሁለት ጨዋታዎች በጉጉት ይጠበቃሉ። እነዚህ ሁለት ጨዋታዎች እንግዲህ ዛሬ ይደረጋሉ። አርሰናል ከሪያል ማድሪድ በርካቶች በጉጉት የሚጠብቁት ጨዋታ ነው። ኤምሬትስ ስቴዲየም ላይ ይደረጋል። ይሄ ጨዋታ እንግዲህ በሊጉ ሁለቱም አንደኛው በእንግሊዝ ፕሪምየር ሊግ አርሰናል፣ እንዲሁ ደግሞ በስፓኒሽ ላሊጋ ሪያል ማድሪድ ሁለቱም የሊጉ ደረጃ ሰንጠረዥ ሁለተኛ ላይ ደረጃ ላይ ተቀምጠው ነው እንግዲህ ጨዋታቸውን እያደረጉ የሚገኙት። በሳምንቱ መጨረሻም ሁለቱም ቡድኖች ጨዋታቸውን ማሸነፍ አልቻሉም። አርሰናል አንድ ለአንድ በሆነ ውጤት ነው ጨዋታውን ያጠናቀቀው ከኤቨርተን ጋር ከሜዳው ውጭ የነበረ ጨዋታውን ያደረገው። በአንጻሩ ሪያል ማድሪድ በሜዳው ቫሌንሲያን አስተናግዶ ሁለት ለአንድ በሆነ ውጤት የተሸነፈበትን መርሃ ግብር እንዲሁ ተመልክተናል። በዚህ ሳምንት መጨረሻ ላይ ባደረጉት የሊግ ጨዋታዎቻቸው ሁለቱም ቡድኖች ማሸነፍ ያልቻሉበትን አጋጣሚን የተመለከት ነው። ሪያል ማድሪድ በዚህ የአውሮፓ ቻምፒየንስ ሊግ በጣም ትልልቅ የሚባሉ ቡድኖችን አግኝቶ እንግዲህ እነሱን አሸንፎ ነው ወደዚህ ውድድር የመጣው ማንቸስተር ሲቲን በጥሎ ማለፍ፣ አትሌቲኮ ማድሪድን ከዛ በኋላ አግኝቶ እነዚህን ሁለት ቡድኖች አሸንፎ ነው ወደ ዛሬው የአርሰናል ጨዋታ እንዲሁም መምጣት የቻለው። ከአርሰናል ጋር ዛሬም ተጠባቂ ጨዋታውን በኤምሬትስ ስቴዲየም የሚያደርግ ይሆናል። እንግዲህ ይህንን ጨዋታ የማሸነፍ ግምቶች የተሰጡት ለአርሰናል ነው። 41 ነጥብ 6 በመቶ ይህንን ጨዋታ አርሰናል የማሸነፍ ግምት ዛሬ ተሰጥቶታል። ሪያል ማድሪድ በአንጻሩ 31 ነጥብ 1 በመቶ የማሸነፍ ግምት ነው የተሰጠው። ሁለት ወርኖቻቸው የማጠናቀቅ እድላቸው 27 ነጥብ 2 በመቶ ሲሉ በርካቶች ግምቶቻቸውን እያስቀመጡ ይገኛሉ። አርሰናሎች ያለፉትን አምስት ጨዋታ አልተሸነፉም፣ ነገር ግን ያሸነፉት ሁለት ጨዋታ ነው። ሶስት ጨዋታዎችን ባቸው ውጤት አጠናቀባል። የመጨረሻዎቹ አምስት ጨዋታዎቻቸው ከማንቸስተር ዩናይትድ ጋር አንድ ለአንድ ያጠናቀቁበት፣ ከፒስ ቫንደን ሆቨን ጋር ሁለት ለሁለት ያጠናቀቁበት፣ ቼልሲን አንድ ለዜሮ ያሸነፉበት፣ ፉልሃምን ሁለት ለአንድ ያሸነፉበት፣ እንዲሁ ደግሞ ኤቨርተን ጋር አንድ ለአንድ ያጠናቀቁበት የሳምንቱ መጨረሻ ጨዋታ እነዚህ ያለፉት አምስት ጨዋታዎቻቸው ናቸው። በአንፃሩ ሪያል ማድሪድ ያለፉት አምስት ጨዋታዎቻቸው ላይ ሶስቱን አሸንፈው አንድ አቻ ወጥተው በሳምንቱ መጨረሻ ያደረጉትን ጨዋታ ደግሞ መሸነፋቸውን እናስታውሳለን። አትሌቲኮ ማድሪድን እንዲሁ በፍጹም ቅጣት ምት አሸንፈው ያለፉበት፣ እንዲሁ ቪየሪያልን ሁለት ለአንድ ያሸነፉበት፣ ሊጋኔስን ሶስት ለሁለት ያሸነፉበት፣ ከሪያል ሶሴዳድ ጋር አራት ለአራት የተለያዩበትና እንዲሁ በቫሌንሲያ ሁለት ለአንድ የተሸነፉበትን ጨዋታ ነው። በዚህ ሳምንት ያደረጉት በ በሁለቱ ቡድኖች በኩል ላይሰለፉ የሚችሉ ተጫዋቾች አሉ። ለምሳሌ በሪያል ማድሪድ አንድሪያ ሉኒን፣ ፌርላንድ ሜንዲ፣ ኦሪዮል ሹዋሜኒ፣ ዳኒ ሰባዮስ፣ አይደር ሚሊታው ና ዳኒ ካርቫሃል በዛሬው ጨዋታ ላይ አይኖሩም ተብሏል። በአርሰናል በኩል ራሂም ስተርሊንግ በቅጣት ምክንያት በዛሬው ጨዋታ ላይ አይኖርም። ሪካርዶ ካላፊዮሪ፣ ጋብሪያል መጋለሽ፣ እንግዲህ ቶሚያሱ ታኪሮ ቶሚያሱ፣ ካይ ሃቨርትስ እና ጋብርኤል ሄሱስ በዛሬው ጨዋታ በጉዳት ምክንያት አርሰናል የሚያጣቸው ናቸው። የካይ ሃቨርትስ ና የጋብርኤል ሄሱስ የረጅም ጊዜ ጉዳት እንደሆነ ይታወቃል። እንዲሁ ጋብርኤል ማጋለሸም እዚህ ዝርዝር ውስጥ ተቀላቅሏል። እነዚህ ለረጅም ጊዜ አርሰናልን ማገልገል የማይችሉ ናቸው። እነ ሪካርዶ ካላፊዮሪ ግን እንግዲህ ጉዳት ላይ ነው የሚገኙት፣ ለዛሬው ጨዋታ የማይደርሱ ናቸው። ይህንን ጨዋታ በቦስኒያዊው ዳኛ ፐይቶ ይህንን ጨዋታ በመሀል ዳኝነት እንደሚመሩት ነው የተገለጸው። ምሽት አራት ሰዓት ላይ ይደረጋል። በኋላ ላይ በስፋት እናነስዋለን ከዚህ ጨዋታ ጋር አያይዘን ሌላኛው ባየር ሚኒክና ኢንተር ሚላን የሚያደርጉት ጨዋታ ነው። ይሄ ጨዋታ ደግሞ በአሊያንዝ አሬና ይደረጋል። ወሳኙ ተጫዋቻቸው ባየር ሚኒኮች በጉዳት ምክንያት አተዋል አልፎንሶ ዴቪስን በጉዳት ምክንያት አተዋል። ከዛ በተጨማሪ ደግሞ በሳምንቱ መጨረሻ እንዲሁ ጀማል ሙሲያላንም በጉዳት ምክንያት ማጣታቸውን ተመልክተናል። ኪንግስሊ ኮማን የለም፣ እንዲሁ ማኑዌል ኑየርም በዛሬው ጨዋታ ላይ አይኖረም። ዳዮት ኡፓሜካኖ እንዲሁ በጉዳት ምክንያት ዛሬ ማገልገል የማይችል ሌላኛው ተጫዋች እንደሆነ ነው የሚታወቀውና እንዲሁ ደግሞ በኢንተር ሚላን በኩልም ደንዘል ደንፍሪስ ወሳኙ ተጫዋቻቸው በጉዳት ምክንያት ይኸኛው ጨዋታ እንደሚያመልጠው የተገለጸው። ኢንተር ሚላን ያለፉትን አምስት ጨዋታዎች አልተሸነፈም፤ ሶስቱን አሸንፎ ሁለቱን በአቻ ውጤት አጠናቋል። በአንጻሩ ባየር ሚኒክ በቦሃም ሶስት ለሁለት ተሸንፏል፣ ካለፉት አምስት ጨዋታዎቹ መካከል ነገር ግን ሶስቱን አሸንፎ አንዱን አቻ መውጣት ችሏል። አንዱን ነው ሽንፈት የገጠመው። ይህንን ጨዋታ ባየር ሚኒክ የማሸነፍ ግምቱ ሰፊ ነው 48 በመቶ ያክል ግምቶ የተሰጠውታል። በአንጻሩ ኢንተር ሚላን 27 በመቶ ነው ግምት የተሰጠውም። ሁለቱም ቡድኖች በየሊጎቻቸው ሊጎቻቸውን እየመሩ ይገኛሉ። ተመሳሳይ 31 ነጥቦች፣ ተመሳሳይ 68 ነጥቦች ያዙት። ኢንተር 31 ጨዋታ አድርጎ ባየር ሚኒክ ደግሞ 28 ጨዋታ አድርጎ ነው ይህንን የነጥብ ውጤት ላይ መድረስ የቻሉት። እነዚህ ሁለት ጨዋታ እነዚህ ሁለት ጨዋታዎች ዛሬ በጉጉት የሚጠበቁ መርሃ ግብሮች ናቸው። አርሰናልን የተመለከቱ መረጃዎችንና አንሳ አሰልጣኝ ሚኬል አርቴታ ለደጋፊው ጥሪ አቅርበዋል። የአርሰናል ዋና አሰልጣኝ ሚኬል አርቴታ የቡድኑ ደጋፊዎች በዛሬው የሪያል ማድሪድ ጨዋታ አብራችሁን ለመጫወት ኑ ሲሉ ነው ጥሪ ያቀረቡት። የአርሰናሉ አሰልጣኝ ሚኬል አርቴታ እንግዲህ ዋና አሰልጣኙ ሲናገሩ ሁሉም ደጋፊ ዛሬ ማየት ብቻ ሳይሆን ጨዋታውን ከኛ ጋር ሆኖ እንዲጫወት ፈልጋለሁ ሲሉ ነው አርቴታ የተናገሩት። ደጋፊዎች በእያንዳንዱ ቅጽበት ያስፈልጉናል ያሉት አሰልጣኙ፣ ይሄ ትልቅ ልዩነት ያመጣል። ስቴዲየሙ የተለየ ድባብ እንዲኖረው እንፈልጋለን መነሳሳትም ይፈጥርልናል ሲሉ ነው የተናገሩት። አክለውም የአርሰናል ደጋፊዎች ቀደም ብለው ስቴዲየም በመድረስም ቡድኑን ማማሟቅ ሲጀምር ጀምሮ ድጋፍ እንዲያሳዩትም ጠይቀዋል። እንደምናሸንፍ ግን እርግጠኛ ነኝ ብለዋል አሰልጣኙ። የአርሰናል ዋና አሰልጣኝ ሚኬል አርቴታ ከዛሬው የሪያል ማድሪድ ጨዋታ በፊት ከጋዜጠኞች ጋር ቆይታ አድርጓል። አሰልጣኝ የሆንኩትና ወደ እግር ኳስ ዓለም የገባሁት እንደ ሪያል ማድሪድ አይነት ጨዋታዎችን ለማድረግ ነው ሲልም ነው የተናገረው አሰልጣኝ ሚኬል አርቴታ በጋብርኤል ማጋለሽ ቦታ ማንን አሰልፌ እንደምጫወት ወስኛለሁ ሲልም ተናግሯል። በዛሬው ጨዋታ ምን ማሳካት እንደምንፈልግ ግልጽ ነው። ፍላጎታችን ለማሳካትም ወደ ሜዳ እንገባለን ብለዋል። ካርሎ አንቸሎቲ ለኔ ትልቅ መነሳሻ ነው። እሱ በቻምፒየንስ ሊግ ታሪክ በጣም ትልቅ ታሪክ ያለው ሰው ነው፣ ከማንም በላይ ማሳካትም ችሏል ሲል ይናገራል። ቡድኑን እንተማመንበታለው እንደምናሸንፍ እርግጠኛ ነኝ። ስራችንን መቀጠልና ከቅዳሜው ጨዋታ ማገገምም አለብን ሲልም ነው የተናገረው። ተጫዋቾቹ ማድሪድን በመቅጠማቸው ተደስተዋል ብለዋል። ሳካ ሲናገር ባሎን ዶርንም ማሸነፍ እፈልጋለሁ ብለዋል። የአርሰናሉ የፊት መስመር ተጫዋቹ ነው ቡካዩ ሳካ። ባሎን ዶርን ማሸነፍ ህልሙ መሆኑን ነው ከሪያል ማድሪድ ጨዋታ በፊት በሰጠው አስተያየት ላይ ተናገረው። ተጫዋቹ ደስተኛና ዝግጁ ናቸው። ደጋፊዎቹ ደስተኛ እንዲሆኑ እንግዲህ እንፈልጋለን። ደስተኛም እንደሆኑ አልጠራጠርም። ዛሬ ምሽት አስደሳች ምሽት ይኖረናል ሲልም ተናግረዋል ለመመለስ የተሻለ ጊዜ መጠየቅ ወይም ደግሞ መጠየቅ አልቻልኩም። ጨዋታው በአርሰናል ማሊያ የሚደረገው ትልቁ ምሽት ነው። ማሸነፍ እፈልጋለሁ፣ ለአርማው ማሸነፍ እፈልጋለሁ። ደጋፊዎች ምን ያክል እንደምወዳቸው ያውቃሉ፣ እነሱም እንደሚወዱኝ ያስባለሁ። እዚህ በጣም ደስተኛ ነኝ ብሏል። አርሰናል ሪያል ማድሪድን በሜዳው እንዳሸነፈው እኛም የራሳችንን ታሪክ መጽሐፍ እንፈልጋለን፣ የተለየም ይሆናል ብሏል። ባሎን ዶረን ማሸነፍ እፈልጋለሁ፣ ቡድኑን ለመርዳትና የግል ክብሮችን ለማግኘትም ጠንክሬ እሰራለሁ ሲል ቡካዮ ሳካም ተናግሯል። በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ አርሰናል ከሪያል ማድሪድ ጋር በዛሬ ሁለት ጨዋታቸውን ያደርጋሉ። በሁለቱ በኩል ሰባት ተጫዋቾች ለቅጣት መቃረባቸው ተገልጿል። በሪያል ማድሪድ በኩል ሉካ ሞድሪች፣ አንቶኒ ሩዲገር፣ ኤድዋርዶ ካማቪንጋ ና ኤንድሪክ ለቅጣት የተቃረቡ ተጫዋቾች ናቸው። እንዲሁም በአርሰናል በኩል ደክላን ራይስ፣ ጋብርኤል ማርቲኔሊና ጁሪየን ቲምበር ለቅጣት ተቃርበዋል። ተጫዋቾቹ በዛሬው ጨዋታ የማስጠንቀቂያ ካርድ ቢጫ ካርድ የሚመለከቱ ከሆነ የመልሱ ጨዋታ በቅጣት ምክንያት የሚያመልጣቸው ይሆናል ነው እየተባለ የሚገኘው። ማንቸስተር ዩናይትድን እንመልከት። አንቶኒን በቀጣይ የውድድር ዓመት በክለባችን ለማቆየት በተለያዩ መንገዶች የተቻለንን ሁሉ እናደርጋለን ብለዋል የሪያል ቤቲሱ ዳይሬክተር ፋጅጋርዶ ናቸው ይህን ሀሳብ የሰጡት አንቶኒን በማስፈረምና ወደ ሪያል ቤቲስ በማምጣት ባሳከናቸው ነገሮች ወይም ድሎች ኩራት ይሰማናል፣ ሲሉም እንግዲህ የሪያል ቤቲሱ ዳይሬክተር ተናግረዋል። ገና በለጋ ዕድሜው በ18 ዓመት በታች ቡድን ከተቀላቀለው ጋብሪኤል ጋር ተያይዞ የተለያዩ ምንጮች አንዳንድ ሐሳቦችን እያነሱ ነው የሚገኙት። አንዳንድ የመረጃ ምንጮች እንደገለጹት ከሆነ ማንቸስተር ዩናይትድ ጄጄ ጋብሪኤልን በቶሎ ከ18 ዓመት በታች ቡድን እንዲቀላቀል ያደረገው ከክለቡ እንዳይለቅ በሚል ስጋትና ተጫዋቹን ለማቆየት በሚል እንደሆነ ይገለጻል። ሌሎች ምንጮች ደግሞ ተጫዋቹ ወደ አንደር 18 ግ ያደረገው ባሳየው ብቃትና ጥራት እንደሆነ ይናገራሉ። ያስቆጠራቸው ሁለት ግቦችም ለዚሁ ማረጋገጫ እንደሆኑ ነው። ሳሙኤል ሉሃረስት መረጃውን ያጋራው ማንቸስተር ዩናይትድ አጥቂ ማሳደዱን ቀጥሏል። ማንቸስተር ዩናይትዶች በመጪው የክረምት የተጫዋቾች የዝውውር መስኮት ሁነኛ የአጥቂ ስፍራ ተጫዋች ማስፈረሙ አይቀሬ እንደሆነ ነው እየተነገረ የሚገኘው። በዚህ ስፍራ ላይም እንግዲህ በርከት ያሉ ተጫዋቾችን፣ ኢላማዎችን ይዞ እየተንቀሳቀሰ ነው የሚገኘው ማንቸስተር ዩናይትድ። በፍላጎቱ ውስጥም ካካተተቸው ተጫዋቾች ውስጥ ቪክተር ኦስሜን፣ ቤንጃሚን ሸስኮ፣ ቪክተር ዮከርሽ እና ሊያም ዴላፕ ይጠቀሳሉ። አሁን ላይ የሚወጡ በርካታ መረጃዎች እንግዲህ ማንቸስተር ዩናይትድ የኢፕስዊሽ ታውኑን የፊት መስመር ተጫዋች ሊያም ዴላፕ ላይ ትኩረት ማድረጋቸው ነው እየጠቆም የሚገኘው። ሆኖም ግን ማንቸስተር ዩናይትድ ሊያም ዴላፕን ለማስፈረም ከሌሎች ክለቦች ቀላል የሚባል ፈተና እንደማይጠብቀው ነው የሚገለጸው። ጠንከር ያለ ፉክክር ይጠብቀዋል። የምዕራብ ለንደኑ ክለብ ቼልሲ የተጫዋቹ ፈላጊ እንደሆነ ሲገለጽ፣ በክረምቱም ተጫዋቹን በማስፈረም ከወዲሁ እቅድ መያዙ ነው እየተነገረ ያለው። ሆኖም ተጫዋቹ ይበልጡኑ ወደ ማንቸስተር ዩናይትድ የማምራት ፍላጎት እንዳለው እየተዘገበ ሲሆን በአሰልጣኝ ሩበን አሞሪም ፕሮጀክትም መማረኩ እየተገለጸ ነው። በተጨማሪም ማንቸስተር ዩናይትድ ቻምፒየንስ ሊግ ላይ መሳተፍ የሚፈልግ ሲሆን ተጫዋቹም መሳተፍ ይፈልጋል። በቀጣዩ ሲዝንም በዚያ ውድድር ላይ እንግዲህ የሚሳተፍ ክለብን እንደሚመርጥም ሊገለጽ እንደሚችል ነው ኢኤስፒኤን መረጃውን ያጋራ። ሩበን አሞሪም ስለ ካርሎስ ካሴሜሮ የወደፊት እጣ ፈንታ ተጠይቀው ምላሽ ሰጥተዋል። እርሱ ብዙ ጨዋታዎችን ያልተጫወተበት ምክንያት ለኛ ያጫውት ስልት ጥሩ ምርጫ አይደለም ብያሰበ ስለነበር ነው። ነገር ግን እሱ መስራቱን ቀጠለ። ተጫዋች ከተጫዋች በጭራሽ አለይም። ከነርሱ በምፈልገው ነገር እድገትና መሻሻልን ካሳዩ እድል አላቸው። ጥሩ የሚጫወቱ ከሆነ ሁሌም ተሰላፊ ይሆናሉ። የካሴሚሮ ጉዳይ ይሄ ነው። እርሱ የኛ ተጫዋች ነው ሲልም ምላሹን ሰጥቷል። እንግዲህ ሌላኛው ሐሳቡን የሚነሳው ደግሞ ከጄደን ሳንቾ ጋር የተያዘ ነው። የማንቸስተር ዩናይትድ ፊት መስመር ተጫዋች የመግዛት ግዴታ ባለበት የውሰቱ ላይ ያስፈረሙት ሰሚያዎቹ በሳንቾ ዙሪያ እስካሁን ውሳኔ እንዳላሳለፉ ነው ዘገባዎች የሚያሳዩት። ሆኖም ቼልሲዎች በአሁኑ ሰዓት ሁለት አማራጮች ያሏቸው ሲሆን ይኸውም 25 ሚሊዮን ፓውንድ ከፍሎ ውሉን ቋሚ ማድረግ አሊያ ደግሞ 5 ሚሊዮን ፓውንድ የካሳ ክፍያን በመክፈል ተጫዋቹን ወደ እንግዲህ ወደ እናት ክለቡ መመለስ ነው። ሆኖም ግን ሰሚያዎቹ በአሁኑ ሰዓት ሙሉ ትኩረታቸው ቶፕ ፎር ላይ በመጨረስ ቻምፒየንስ ሊግን መሳተፍ ነው። በተጫዋቹ ዙሪያ ያላቸው የመጨረሻ ውሳኔም በግንቦት ወር ላይ የሚያሳውቅ ይሆናል ብለዋል ፋብሪዚዮ ሮማኖ ነው። ሳሚያዎቹ ምንም እንኳን ሳንቾን አይነ ላፈር ብለው ለክለባቸው ቢያሰናብቱትም በማንቸስተር ዩናይትድ በተጫዋች መሀል ያለው እቅድ ግን ግልጽ ነው። በሁሉም ወገኖች በኩል አብሮ የመቀጠል ፍላጎት የለም። በማንቸስተር ዩናይትድ በኩል ያለው ሀሳብ ሳንቾ የቼልሲ ተጫዋች ይሆናል፣ አሊያ ደግሞ የሚመልሱት ከሆነም ሌላ ክለብን ይቀላቀላል እንጂ በማንቸስተር ዩናይትድ ይቆያል ተብሎ አይጠበቅም። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ። የማንቸስተር ሲቲው የፊት መስመር ተጫዋች ጃክ ግሪሊሽ ከማንቺሪያን ደርቢ ጨዋታ በኋላ በአንድ ደጋፊ በጥፊ እንደተመታ ነው እየተገለጸ የሚገኘው። ጃክ ግሪሊሽ በኦልትራፎርድ ስቴዲየም መልበሻ ቤት መተላለፊያ ቦታ ላይ በአንድ የሃያ ዓመት ደጋፊ ፊቱን በጥፊ እንደተመታ ተነግሯል። ደጋፊው ይህ ነገር እንግዲህ በማድረስም ተከሶ እስር ቤት መግባቱ ሲገለጽ በቀጣይ ደግሞ ፍርድ ቤት እንደሚቀርብ ጭምር ነው የተገለጸው። ማንቸስተር ዩናይትድ በበኩሉ ጉዳዩን በተመለከተ ከፖሊስ ጋር እየሰሩ መሆኑን ነው ዘገባው ያሰፈረው። ደብሮይና የቤልጅየም የመንጊዜም ምርጥ ተጫዋች ነው ብሎታል ቲቦ ኮርቶባ። ቲቦ ኮርቶባ ኬቨን ደብሮይና የፕሪምየር ሊግ ብቻ ሳይሆን የቤልጅየም ታላቅ ተጫዋች ነው ሲልም አሞግሶታል። ከማንቸስተር ሲቲ ጋር ስድስት የፕሪምየር ሊግ ዋንጫዎችን አሸንፏል በፕሪሚየር ሊግ ውስጥ ካሉ ምርጥ ተጫዋቾችም አንደኛው ነው ብሎታል። እሱ በቤልጂየም ታሪክ ምርጡ ተጫዋች ነው ያለው ቲቦ ኩርቱባ ጥሩ አጋጣሚዎችን አብረን አሳልፈናል። መሄዱን ስሰማ ብዙም አልገረመኝም። እሱ የማይታመን ተጫዋች ነው ሲል እንግዲህ ተደምጧል። ቲቦ ኩርቱባ ከአመታት በፊት ከኬቨን ደብሮይን ጋር ከኬቨን ደብሮይን ጋርም እንዲሁ የሚያቀያይም ነገር መስራቱ በርካቶች የሚያስታውሱት ጉዳይ ነው። ሊቨርፑልን የተመለከቱ መረጃዎችን እናንሳለን። ሮይ ኪን በዚህ ሲዝን ሊቨርፑል የፕሪምየር ሊጉን ዋንጫ ካነሳ ትልቅ ክብር የሚገባው ስኬት እንደሆነ ያምናል። እዚህ ተቀምጦ የሌሎችን ቡድኖች የነጥብ ድምር መተቸትና ሊቨርፑልን አልተፈተኑም ማለት በጣም ጥሩ ነው። ነገር ግን ይህ ችግራቸው አይደለም። የሊቨርፑል ወጥነት የሊግ ዋንጫዎችን እንዲያሸንፍ ምክንያት ሆኗል። የእነርሱን ስታቲስቲክ ስትመለከት አስደሳች ናቸው። እናም የበለጠ ክብር ይገባቸዋል። አዎ፣ ማንቸስተር ሲቲ እስካሁን ወደ ኋላ ተንሸራቶ በ20 ነጥብ ዝቅ ብሎ ይንሸራተታል ብለን አልጠበቅንም ነበር። ነገር ግን ሌሎች ቡድኖች ወደፊት ገፍተው አይወዳደሩም። ሁሉም ነገር በሊቨርፑል ወጥነት ላይ ነው። አርኔስሎት የሊጉን ሻምፒዮን ለማድረግ ጎበዝ ነበሩ። ስለ ስታቲስቲክስ ሁልጊዜም እንነጋገራለን፣ ነገር ግን የሊጉ ሜዳሊያን ሲያገኙ በሜዳሊያ ጀርባ ላይ ምንም ስታቲስቲክስ የለም። ቨርጂል ቫንዳይክ በሊቨርፑል ስለ አዲስ ኮንትራት መፈረም ሀሳቡን ሰጥቷል። በአዲሱ ስምምነት እድገት እያደረግን ነው። ክለቡን ወደዋለው፣ ደጋፊዎችንም ወዳቸዋለው። እድገት እንዳለ እየሰራንበት እየተነጋገርበት ነው። እዚህ የሚቆይ ይመስለኛል፣ ነገር ግን አላውቅም፣ እሱን እናያለን ሲልም ይናገራል። የውስጥ ንግግሮች አሉ። እኔ ክለቡን ወደዋለው፣ ደጋፊዎችም ይወዱኛል እነሱም ደግሞ እኛን ለመደገፍ በድጋሚ እዚሁ ይመጣሉ። እናም ልንሸልማቸው ፈልገን ነበር። ነገር ግን እሁድ እንደገና እዚያ እንዲገኙና ስቴዲየሙ እንደ ሁሌም ከእኛ ጋር ጥሩ ቦታን እንዲያሳልፉ እንፈልጋለን። ስኬታማ መሆን አለብን። እናም ያኛውን ለማድረግም ሙከራዎችን እናደርጋለን ሲል ነው ቨርጅል ቫንዳይክ ስለ ቡድኑ ሀሳቡን የሰጠው። በተለይ በቀጣይ ጨዋታዎች ላይ ማሸንፎ ለመመለስም ሙከራዎችን እንደሚያደርጉ የተናገረው በዚህ ሳምንት ያደረጉትን ጨዋታ በፉልሃም መሸነፋቸውን የምናስታውሰው ጉዳይ ነው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። በሪያል ማድሪድ አሻሬን ማኖር እፈልጋለሁ ብለዋል ኬልያን ኤምባፔ። ፈራንሳዊው የሎስ ብላንኮቹ የፊት መስመር ተጫዋች ነው ኬልያን ኤምባፔ። በሪያል ማድሪድ አሻሬን ማስቀመጥ እፈልጋለሁ በማለት ተናግሯል። ከሪያል ማድሪድ ጋር ቻምፒየንስ ሊግን ማሸነፍ ከነሱ ጋር ከባሎን ዶር በላይ መሆኑን የገለጸው ኤምባፔም በሪያል ማድሪድ አሻሬን ማኖር እፈልጋለው ሲልም ተደምጧል። ከቪኒሲዮስ ጁኒየር ጋር ጥሩ ግንኙነት አለን የሚለው ኤምባፔም ስለእኛ መወራቱ የተለመደ ነው፣ ምክንያቱም ተጽዕኖ መፍጠር የምንችል ታዋቂ ተጫዋቾች ነን ሲልም ተደምጧል። አክሎም ሪያል ማድሪድ ያለ ቪኒሲዮስ ጁኒየር መገመት ከባድ ነው ሲልም ሁልጊዜም ከሱ ጋር መጫወት እፈልግ ነበር፣ ወደ ማድሪድ የመጣሁት ከሱ ጋር የመጫወት ሀሳብን ይዤ ነው ሲል ይናገራል ኬሊያን ኤምባፔ ቪኒሶስና እኔ በጋራ ጥሩ እየተጫወትን ነው ነገር ግን የተሻለ ማድረግ እንችላለን ሰዎች ሁልጊዜም ከኛ ተጨማሪ ነገሮችን ይፈልጋሉ ብለዋል ኬሊያን ኤምባፔ ጨዋታው ወሳኝ አይደለም ብለዋል ካርሎ አንቸሎቲ የሪያል ማድሪድ ዋና አሰልጣኝ ካርሎ አንቸሎቲ ከዛሬው የአርሰናል ጨዋታ በፊት ከጋዜጠኞች ጋር ቆይታ አድርገዋል። ካርሎ አንቸሎቲ ካነሷቸው ሀሳቦች መካከልም ለዛሬው ጨዋታ በደንብ ተዘጋጅተናል። አርሰናል በብዙ መልኩ ጥሩ ቡድን ነው። እየተካፈለን ያለንባቸው ሁሉም ዋንጫዎችን ለማሸነፍ እስከ መጨረሻው እንጫወታለን። ዛሬ የምናደርገው አስፈላጊው የዘጠና ደቂቃም ጨዋታ ነው፣ ነገር ግን ወሳኝ ጨዋታ ግን አይደለም፣ ምክንያቱም ሳንቲያጎ ቤርናቢው ላይ ሌላ 90 ደቂቃ ይቀረናል። ቪኒሲዮስ ጁኒየር ዛሬ ምርጥ ጨዋታ የሚኖረው ይሆናል። ማርቲን ኦዴጋርድ አሁን ያለው ተሰጥኦ በፊት የነበረው ነው። ሪያል ማድሪድን ለመልቀቅ ድፍረት ነበረው። አሁን በአውሮፓ ከምርጦቹ አንዱ ነው። ኦዴጋርድ በማድሪድ ብቃቱን በማሳየት ቦታ አላገኘም ነበር። መጫወት እንደሚችል ቦታ የሚችልበት ቦታ ሄዷል። የሄደውም ከቻምፒየንስ ሊግ ምርጡ ክለቦች ወደ ሆነው ወደ አንዱ ነው ሲሉም ነው የተናገሩት። ማርቲን ኦዴጋርድ ግን ሪያል ማድሪድን ስለለቀቀበት ሁኔታ ይናገራል የእርሱ ብቃትና በቡድን ውስጥ ስላለው ቦታ ለማረጋገጥ በክለቡ ምንም አልነበረም። እናም የመጫወት እድል ለማግኘት ወደ ሌላ ቦታ ለመሄድ ወሰነ። እናም ከቻምፒየንስ ሊግ ምርጥ ቡድኖች አንደኛው ወደ ሆነው አርሰናልም አመራ ብለዋል። ካርሎ አንቸሎቲ በእርግጠኝነት የምነግራችሁ ቪኒሲዮስ ጁኒየር ዛሬ ምርጥ ጨዋታ ነው የሚያደርገው። በፌዴሪኮ ቫልቬርዴ የመጫወቻ ቦታ ላይ በተመለከተ እርግጠኛ አይደለሁም። እሱን በተለያዩ ቦታዎች እንግዲህ በጥሩ ብቃት መጫወት የሚችል ተጫዋች ነው የምንወሰንም ይሆናል እስከ መጨረሻው ድረስ ለሁሉም ጨዋታዎች መጫወታችንን እንቀጥላለን፣ ሲልም ነው የተናገረው። ሰዎች እናንተ በሪያል ማድሪድ ቤንች ላይ መመልከት ሰልችቷቸዋል፣ ስለዚህ ምን ታስባለ ተብሎም እንዲሁ ጥያቄ የቀረበለትም ሰው አለ። ስለዚህ ጉዳይ አላውቅም። ዋናውና ጠቃሚው ነገር የዚህ ክለብ ወሳኙና ዋናው ሰው እኔን መመልከት አልሰለቸውም። ስለ ሌሎች ውስጥ ምን ታስባላችሁ ተብሎም ተጠይቀው ነበር። እንዲሁም ተመሳሳይ ነው መልሴ። ግዳይ አይሰጠኝም ሲልም ነው የተናገረው። በየሶስት ቀኑ እየተጫወተን ባለንበት በዚህ ሰዓት ስለ ትችት የምናስብበት ጊዜ የለንም። ከቫሌንሲያ ጨዋታ በኋላ ሁሉም ነገር በሚገባ ገምግመን ለዛሬው ጨዋታ ተዘጋጅተናል። አሁን ጠቃሚ ዘጠና ደቂቃ ይጠብቀናል፣ ነገር ግን ወሳኙ እሱ ብቻ አይደለም፣ ምክንያቱም ሌላ ዘጠና ደቂቃ ይጠብቀናል። ለዛሬው ጨዋታ በሚገባ ተዘጋጅተናል። ተጋጣሚያችን አርሰናል በብዙ ነገሮች የተሻለ ቡድን እንደሆነ እናውቃለን። በዚህ ውድድር ላይ ልምድ መኖሩ በጣም ጠቃሚ ነገር ነው። እውቀት ማለት እንደዚህ አይነት ጨዋታዎች ሲመጡ ባላቸው ጫና ምክንያት አለመፍራት ነው። በእንደዚህ አይነት ውድድር ላይ እኔ ብቻ ሳልሆን ተጫዋቾቹም ትልልቅ ጨዋታዎች ላይ ልምድ ያላቸው መሆኑ ጠቃሚ ነው። በተጨማሪም ወጣት ተጫዋቾች ጠቃሚ ይሆናሉ። ሩዲገርና ካማቪንጋ ስላለባቸው የቅጣት ስጋት ምን ታስባለህም ተብሎ ነበር። አንቸሎቲ፣ ምንም የሚፈጥረው ነገር የለም። በማድሪድ በቅጣት ምክንያት የማይጫወቱ ከሆነ እነሱን ተክተው የሚጫወቱ ተቀያሪዎች አሉ። ለምሳሌ ቹዋሜኒ በዛሬው ጨዋታ ላይ አይኖርም። ነገር ግን ማድሪድ ማድሪድ ላይ ግን የሱን ግልጋሎት እናገኛለን። በባለፈው የቫሌንሲዋ ጨዋታ ላይ ለራኡል አሴንሲዮ ረፍት የሰጠነው ድካም ስለነበረበት ነው ሲሉ አሰልጣኝ ካርሎ አንቸሎቲ ተናግረዋል። ሪያል ማድሪዶች የቻምፒየንስ ሊግ እንግዲህ ጨዋታዎችን የማሸነፍ ችሎታ የሚሰጣቸው ልዩ መስህቦች አሏቸው። ለዚህ ደግሞ ተጫዋቾችን እንዴት በስነ ልቦና ታዘጋጃላችሁ እና ሪያል ማድሪድ በዚህ መድረክ ላይ ዳግም ተአምር እንዲሰራ የምትፈቅዱ ይመስላችኋለሁ? ተብሎ ተጠይቆ ነበር ሚኬል አርቴታ ይህ ታሪካቸው ነው። እናም ደግሞ ይገባቸዋል። ይሄ የሆነው በቻምፒየንስ ሊግ ጨዋታዎች ላይ ባሏቸው የማሸነፍ ሜንታሊቲ ምክንያት ነው። ስለዚህ ችላ ልትለው አትችልም። ይህ እውነታ ነው። ስለሱ ብዙ ማውራት አልፈልግም፣ ምክንያቱም ሁላችሁም ታውቁት አላቸውም። ስለዚህ ምን ማድረግ እንዳለብን፣ ምን ማድረግ እንደምንችልና እንደዚህ አይነት ሁኔታዎችን እንዴት መራሳችን መንገድ ማነሳሳት እንደምንችል እንነጋግራለን። ባለፉት ሁለት ዓመታት ካጋጠሙን ከማንኛውም ቡድን ጋር ለመወዳደር የሚያስችል አቋም ላይ ነን። ስለዚህም ደግሞ ከዚህ በፊት ከገጠምናቸው ቡድኖች ባሸነፍንበት መንገድ ዛሬም እንደገና ያንን ለማድረግ እንደምንችል አውቃለሁ ሲል ሚኬል አርቴታ ከጨዋታው በፊት ሀሳቡን ሰጥቷል። ዳቪድ ደክያ ውሉ ሊያራዝም ነው። ስፔናዊው ግብ ጠባቂ ዳቪድ ደኪያ በፊዮረንቲና ቤት ያለውን ኮንትራት ለአንድ ተጨማሪ የውድድር ዓመት እንደሚያራዝም ተገልጿል። ባለፈው ዓመት በአንድ ዓመት ኮንትራት ፊዮረንቲናን የተቀላቀለው ዳቪድ ደኪያ በውሉ ለተጨማሪ አንድ ዓመት የመቆየት አማራጭ ተካቶ ነበር። ይህንን ተከትሎ የቀድሞ ማንቻ የማንቸስተርናትር ግብ ጠባቂ ዳቪድ ደኪያ በፊዮረንቲና እስከ 2026 ሰኔ ወር የሚያቆየም ኮንትራትን ይፈርማል። ዳኪያ በዘንድሮው የውድድር ዘመን 28 ጨዋታዎችን አድርጓል። 29 ግብ ተቆጥሮበታል። በአስር ጨዋታዎች ግብ ሳይቆጠረበት ወጥቷል። አንድ ለግብ የሆነ ኳስም አመቻችቶ ማቀበል ችሏል። ሊዮን ተጫዋቹን በጉዳት አጥቷል። የፈረንሳዩ ክለብ ኦሎምፒክ ሊዮን ጋናዊ የፊት መስመር ተጫዋቹን አርኔስቶ ኑማህን በከባድ ጉዳት እንዳጋጠመው ነው የተገለጸው። ተጫዋቹ በግራ እግሩ ላይ የኤስኤል ጉዳት እንደገጠመው ያረጋገጠው ክለቡ፣ በዚህም ምክንያት ለበርካታ አባላት ከሜዳ እንደሚርቅ ተነግሯል። ኦሎምፒክ ሊዮን የፊታችን ሐሙስ ከማንቸስተር ዩናይትድ ጋር ወሳኝ የዩሮፓ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታን ያደርጋል። በሌላ በኩል በመጀመሪያው ዙር ጨዋታ ሌላኛው የፊት መስመር ተጫዋች ማሊክ ፎፋና በጉዳት ላይ ደርስ እንደሚችልም ነው የተዘገበው። ሳውዛምተን ከአሰልጣኙ ጋር ተለያይተዋል። ከእንግሊዝ ፕሪምየር ሊግ ወደ ሻምፒዮንሺፕ መውረዱ የተረጋገጠው ሳውዛምተን ከአሰልጣኙ ጋር መለየቱ ይፋ ሆኗል። ሳውዛምተን ከሊጉ መውረዱን ተከትሎ ከክሮኤሽያዊው አሰልጣኝ ኢቫን ጁሪች ጋር ተለያይተዋል። አሰልጣኝ ሩሴል ማርቲንን ተክተው ሳውዛምተን የተረከቡት አሰልጣኝ ኢቫን ጁሪች ከሶስት ወራት በኋላ ከኃላፊነት ለቀዋል። አሰልጣኙ ቡድኑን እየመሩ ባደረጓቸው ጨዋታዎች ማግኘት ከሚገባቸው አርባ ሁለት ነጥብ ማሳካት የቻሉት አራት ነጥብ ብቻ ነው። አሰልጣኙ ካደረጓቸው አስራ አራት ጨዋታዎችም አስራ ሁለቱን ተሸንፈዋል። ቦሪሲያ ዶርትመንድ ተጫዋቹን በጉዳት አጥቷል። ቦሪሲያ ዶርትመንድ የተከላካይ ስፍራ ተጫዋቹን ኒኮላ ሽሎተር ቤክን በጉዳት ምክንያት ማጣቱ ነው ይፋ የሆነው። ይህንን ተከትሎ ተጫዋቹ ቦሪሲያ ዶርትመንድ ከባርሴሎና ጋር በሚያደርገው የደርሶ መልስ የቻምፒየንስ ሊግ ሩብ ፍጻሜ ጨዋታ የሚያመልጠው ይሆናል። ጀርመናዊው የተከላካይ ስፍራ ተጫዋች ኒኮ ሽሎተር ቤክ ከውድድር ዘመኑ ውጪ ሊሆን እንደሚችልም ተጠቁሟል። ቦሪሲያ ዶርትመንድ የመጀመሪያው ዙር ጨዋታውን ነገ ምሽት አራት ሰዓት ላይ ከሜዳው ውጪ በ ባርሳ ሜዳ ጨዋታውን የሚያደርግ ነው የሚሆነው። እንግዲህ በመጨረሻ የዛሬዎቹን ጨዋታዎች እናስታውሳችሁና የዛሬ ፕሮግራማችንን እናብቃ። ዛሬ ሁለት የተወዳጁ የአውሮፓ ቻምፒንስ ሊግ ውድድሮች የሚደረግ ይሆናል። እጅግ አጓጊ ምዕራፍ ላይ ደርሷል። የአውሮፓ ቻምፒንስ ሊግ ዛሬ ሁለት ወሳኝ ጨዋታዎች ይደረጋሉ። አርሰናል በሜዳው ኤምሬትስ ስቴዲየም የስፔኑን ኃያል በአውሮፓ ቻምፒየንስ ሊግም እጅግ ትልቅ እንግዲህ ክብር ያለውንና በርካታ ጊዜ ዋንጫውን ማሸነፍ የቻለው ሪያል ማድሪድን ዛሬ የሚያስተናግድበት ጨዋታ ትልቅ ፉክክር ይደረግበታል ተብሎ የሚጠበቅ ጨዋታ ነው። ይሄ ጨዋታ በእንግሊዝ ምድር ሰሜን ለንደን ላይ በኤምሬትስ ስቴዲየም የሚደረግ ጨዋታ ነው። አርሰናል ከሪያል ማድሪድ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው ደግሞ ምሽት አራት ሰዓት ላይ የሚደረገው መርሃ ግብር በአሊያን ዛሬና ጀርመን ላይ የሚደረገው የጀርመኑ ባየር ሚኒክና የጣሊያኑ መሪ ኢንተር ሚላን የሚያደርጉት መርሀ ግብር ይህም ጨዋታ በጉጉት ይጠበቃል። ጀርመን አሊያንስ አሬና ላይ የሚደረግ መርሃ ግብር ነው። እነዚህ ሁለት ጨዋታዎች በጣም በጉጉት የሚጠበቁ ጨዋታዎች ናቸው። እነዚህን ጨዋታዎች እንድትመለከቱ በአክብሮት እንጋብዛለን። እኛ በቀጣይ ፕሮግራሞቻችን ዳግም ተመልሴን የምንገናኝ ነው የሚሆነው። ፏአድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድረግ ያለው መልካም ቀን እንዲሆንላችሁም ግን በአክብሮት እመኝ ያለው። በከሰአቱ ፕሮግራማችን ዳግም ተመልሰን የምንገናኝ ይሆናል። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። መልካም ቀን እንዲሆንላችሁም በአክብሮት ተመኘ።